አይ፣ ዛከ እኔ ኢነርጂ እየጨረስኩ ነው፣ ለዛ ነው። እሺ፣ ሰላም ሰላም ነው። እሺ፣ እግዚአብሔር መፈልገሽ ነበር። በጣም ወደድኩ፣ በጣም ፈጣሪሽን ብትውጪ አይሻልሽም እናት ምን ይላል? እኔን ምን ሰራልሻለሁ ነው የምትውጪኝ? ፈጣሪሽን ነው አትውጂ? ፈጣሪንማ በብዙ ወደድኩት። እኔ ታይክ ልቤ ድንግጥ ድንግጥ ይላል። ከዛ አንተን ታይክ በቃ እንጃ በጂ በጂ ይለኛል። ምን ብጁ ብጁ ይለኛል። አይ በጂ በጂ ይለኛል። እናንተ ደግሞ

ለምን? ምንም አልወድንም። ምክንያቱም አስራ አይጠብቅብኝም። ምን ነው? ከማን ነው አልወድንም? ያለ ቤተሰብ ነው ያደግሽው? ያለ ቤተሰብ ያደገ ነው። እንዴት እናትና አባቱ ነው የማይወደው? ኦ ከእናትና አባት ጋር አድገሽ እናትና አባት አለመወደድ አይከብድም? እሺ። ሌላ የመጨረሻ የመጨረሻ አጣብቅኝ የሆነ ጥያቄ ልጠይቅሽ። ሌላ ከሀብታም ጀላና ከእብድ ጀላ የምትወጁ የትኛውን ነው? ካሳለፍሽው ኤክስፒሪንስ የትኛው ሞር ሳትስፋይ ያደርግልኝ? አይ እንዴት? ልዩነት የለውም። ጠይቃትና ወይ ፍቅረኛ አሁን ጠይቃትና የምመርጠውን እንግዲህ የሁሉም የኔ መርጣ ቁጭ ብላለች። ግን አንቺ አሁን የትኛው ሞር ያጥበለውልሻል? እና ሌላው ደግሞ ልነግርሽ ፈልገው አራት ሰው ብቻ የማየው ከሆነ ላይቭሽን ለምን ኢንስታግራም ላይ ኮንታክታቸውን ተቀብለሽ ለምን አትደውይም? ደውለሽ ብታገኛቸውስ ደውለሽ አግኝተሻቸው ብታዋሪያቸው ለአራት ሰው ብለሽ ለምን ኢንተርኔት ላይቭ ላይ ትገቢያለሽ? ስልሽ እንዲ እንዴ ልበልሽ? እኔ አሁን አራት ሰው ብቻ የማየኝ ከሆነ እኮ አራት ሰው እኮ ያይሻል ማለት እኮ ቤተሰቦችሽ ብቻ ናቸው የሚወዱሽ ማለት እኮ። ከቤተሰቦች ጋር ብቻ የምታሳልፊው እዛው ቤት ውስጥ ወይ በአራት ስልክ እራስሽን እያየሽ፣ የምር ላይቭ መግባቱ ምንድን ነው ጥቅሙ? ልቤ ነካው፣ እግዚአብሔርን ልቤ ነካው። ላይቭ ማለት ትርጉሙ ምንድን ነው? ላይቭ ላይቭ ምትገቢው ለምንድን ነው እኮ? እንዳይደብርሽ፣ ከሰዎች ጋር ለማውራት፣ አዳዲስ ሰዎችን ለመታወቅ፣ ሰዎችን ለማየት ነው። መቼ ማለት ኮንስታንትሊ ሶስት ሰው አራት ሰው ሚያሽ ከሆነ ማንም አይወድሽም ማለት ነው። ፊትሽ አብኖርማል ነው ማለት ነው። ሰው አይስብም ማለት ነው።

ዘንድሮ እኮ ብር ሳይኖራችሁ ኮንፊደንሳችሁ እንዲህ ብዝት ያለው፣ እኔ ሁሉንም ነው ገርሞኛል። ምንድን ነው የእኔ እናት? ምን እንታዘዝ? ምንድን ነው የተንቀ እዚህ ጋር የተነቀሽው ምንድን ነው? አቶም እንደ ምን ቆይ አይደለም እንደ ይርሳ አረከው ንቅፋት እያሰደከኝ እኮ ነው አሁን። ንቅፋት ምን ሆነ? ያምራል አንተም እጅ ጋር ልብ ትርጉሙ ምንድን ነው? አይ የኔ ትርጉም አለ። የኔ ሰላም የሰላም ምልክት ነው። አንቺ ግን እዚህ ጋር አሁን የነቀሰሽ ምንድን ነው ትርጉም? ለወንዶች ለወንዶች አንድ ምክር ልምከራችሁ በዚህ አጋጣሚ። ወንዶች ስለ ንቅሳት ሴት ልጅ ንቅሳት ሲኖርባት መጀመሪያ፣ ምን ንቅሳት ከሌለባት? ዋይፍ ማቴሪያል ናት፣ በቃ አግባት፣ ደስ የምትል ነው። ከዛም በኋላ ደግሞ ቀለል ያሉ አሉ። እዚህ እጅጋ እንዲህ ካለባት ጸባዩዋን አይተ ትንበል። ከዚህ እስከዚህ እስከ ጉልበቷ ካለ ደግሞ ሺዝ ሸሌ እርግጠኛ ነው፣ ሸሌ ናት። ከዚህ በላይ ካለባት ደግሞ እብድ ናት፣ አምልጥ፣ ትፈነክታለ ከፊቷ ወደ ላይ ጋ እዚ ጋ ወይ አንገቷ ጋ እንድ ከዚ በላይ ንቅሳት ካለባት እብድና ትገልሃለች። መሸሽ ነው ያለብን። ከዚ ከዚ ካንገቷ ደግሞ እስከ እግሯ ይሄ እስከ ጉልበቷ ታቱ ካለባት ሻሌ ናት። ፕሮባብሊ እዚህ ጋር ያለባት አንዳንዴ ሲሸንጣቸው ላይ ያደረጉት ይችላሉ። ድንገት እዚ ጫፍ ጫፍ እጃቸው ላይ ኢትዮጵያ ውስጥ አርቲስቶቻችን ማን አራዳ የሆኑ መስሏቸው ከገጠር የሚመጡት ምናምን የለም አዲስ አበባ መጠ ውሃ የሚጠጡ የአዲስ አበባ ውሃ ሲጠጡ የሚቀየሩት እዚህ ጋር ምናምን ታቶ ካለባቸው ያው የአዲስ አበባ ልጅ ለመምሰል ነው። ተረዳቸው ጸባያቸውን አይተ አግባ። ምንም ታቶ ከሌለባት ደግሞ አግባ ደስ የምትል ሰው ናት። እና አሁን ከኔ እንትን ከኔ ምንድን ነው ከኔ ተሞክሮ በመነሳት አንቺ አሁን ሊዱ ሻሌነሽ ወይስ ታደለሽ? እሺ ካልሆንሽ ታዲያ ሌላ ሰው የማታውቂው ሰው ገላሽን እንዲነካ ለምን ትፈቅጃለሽ? አይቴ ከለኝ ደሞ ለምን ደረሰ ወንድ ልጅ ደረሱን ሲነቀስስ ምንድነው? እሱም ሸሌ ነው አይደለም? ነው ወንድ ልጅም እዚህ አካባቢ ከተነቀሰ ሽልጥልጥ ነው ያና ሸሌ ነው ነው እንዴ? ምንድነው? መድሏዊ ስራ እንደዛ ሆነ ለምን ሽልጥልጥ ነሽ? አይ የእናንተ ሽልጥልጥ አይደለም። አሁን ሸሌ ማለት ምን ማለት ነው? ሸሌ የተባሉበት ምክንያት እኮ በገንዘብ ሌላ ሰው ማይወዱት ወይ ማይፈልጉት ሰው ገላቸውን ስለሚነካቸው ነው። አረ ይቺ ሴተኛ አዳሪ ናት፣ ይቺ ሻሌ ናት የሚባለው ገንዘብ የሆነ ሰው ከፍሎ ማታውቀው ማትወደው ሰው ሲነካት ነው። አሁን አንቺ ከዛ በምን ተለየሽ? ሊያም አንቺ ከፍለሽ ነው። አንቺ ገንዘብሽን ከፍለሽ ማታውቂው ማትወጂ ሰው ገላሽን ነካሽ ለምን ድነው ማቶጁ ሰው ገላሽን እንዲነካሽ የምትፈቅጂው እንዴ? ሁላም ድርግጠኛ ሆነ ታወራለከ እንዴ አረፍ ለወኝ። ምን ይሸልኝ፣ በየራሱ ይጥራል። ገላ ማለት ምን ማለት ነው? ገላ ገላ፣ ይሄ ሰውነትሽ ገላ ነው። እጅሽ፣ ሽሽ እጅ ነው። ይሄ ደረትሽን፣ ወይዚ እዚህ ጋር እምብርትሽን፣ ወይ ሌላ እቃሽን፣ ወይ ጡትሽን ወይዚ ጋር፣ ለምን ማታቂ ማቶጁ ሰው ለምን ይነካሻል? የአፍንጫ ትይዛ አፍንጫን ከተበሱ፣ ኤችአይቪ አስመርምራ አግባ። ገይስ ወንዶች እየነገርኳችሁ ኖዝ ፒርሲንግ ካላት ማለት ነው። ከአንቺ አይደለም ከኤቭሪዋን አፍንጫን ከተበሳች፣ አስመርምራት። ገይስ ሳታስመረምር ንክች እንዳትል። ቢራቢሮ ንቅሳት ካለባት፣ ኮንዶም ደራርበህ አርግ። ይሄ እኔ ምክር ነው። ለምን ታደርጋለህ? ለምን እንደዚህ ያለባት? ለምን ታስኩሩ? ለምን ለምን ትጀምር? ከሁሉም ጋር ትጋደማለህ ወይ? ናት ስሜት ነው። የወንድ ልጅ ቁላሞኝ ነው፣ ወንድም ቢያሸው ይቆማል። ስሜት ነው። አሁን አንቺ ነሽ፣ ሸሌነሽ እያልኩኝ ነው። መጠሽ ቂጥሽን ብታወዛው ውጂ ብትነካክ ይቆማል። አይደለም ካገኘሽው ሰው ጋር አይደለም። ግን እናንተ አሁን አታስቀምጡም። አሁን አንቺ እኔ ልጋብዝሽ ብዬ ባገኝሽ፣ ካፌ ባገኝሽ እኔ ላይ ካልተቀመጥኩኝ ካልተንቀሳቀስኩኝ ካልደነስኩ ታያለሽ፣ ታስቸግራለሽ። እንደ አንቺ አይነት ሴቶች ምን አይነት ባህሪ እንዳላችሁ ታውቂያለሽ። ለዛ ነው ሸሌ ያልኩሽ። የሸሌ አይነት ባህሪ ነው ያለባቸው። አሁን ቅድም ገባሽና ምን ስትይ ነበረ? ወድጅሃለሁ፣ በጣም እወድሃለሁ፣ እወድሃለሁ እያልሽ ነበር። አሁን የሸሌ ባህሪ ነው። እንደ ኖርማል አይደለም እንደ ኖርማል ሰው አይደለም። ከመሬት ተነስተሽ እንዴት ትወጃለሽ? ሰው እንዴት ትወጃለሽ? እህ እኮ ማታቂውን ሰው መውደድ የሸኔ ባህሪ ነው። ለምንድን ነው የምትወጁ? ማታቂው ሰው አይደለም፣ አይደለም ማታቂውን ሰው ለምን ትወጃለሽ? እኔን ታቂኛለሽ? እኔን ታቂኛለሽ? የት የት ነው ምታቂ? እንዴ ለታዳ ለታዳ ከሆነ ሆነ ቲክቶክ ተጠቃሚ ነኝ። ስለዚህ ቲክቶክ ላይ አየውክ፣ እንደ ኖርማል ሰው ተመቻይ ወደድኩክ። በሌላው አይደለም ኢንቦክሴ ላይ ያፈቅርሃል ብለሽ ይላክሽልኝ ስቴክስት ምንድን ነው? ብዬሽ አልኩልም አይ ብያለው፣ ግን እኔ ላሙድ ነው ባይታውኝ ይሄ የሁሉም ሰው ሙዴ ነው። አውጣው! አይ አውጣው፣ ችግር የለም አውጣው፣ አውጣው። አይ እግዚአብሔርን አውጣው፣ አውጣው። ውሸት፣ ውሸት አላልኩ ሌላ አንቺ በእግዚአብሔር ነው የምታምኚው፣ በእግዚአብሔር ነው የምታምኚው፣ በእግዚአብሔር ነው የምታምኚው ወይ? ቴክስት ላይ አላክሽልኝም? አፈቅርሃለሁ ብለሽ? እሺ ልከሽልኛል፣ ግን ለሙድ ነው እንጂ ወደሽኝ አይደለም። ወደሽኝ አይደለም እኮ። ባለትዳር ከሆንሽ ታዲያ ሌላ ሰው ለምንድን ነው ወድጅ ወድጃለሁ እምትይው? አይባልም እኮ። አንተ ባሌ እየሰማኝ ላይ ትላልሽ እንዴ? አሁንም እኮ ስህተቱን ወደ እኔ እኮ እያመጣሽው ነው። ባለትዳር ነሽ። ባል አለኝ ካልሽ ለምን አፈቅርሃለሁ ብለሽ ሚክስት ትልክ ያለሽ? እሱን ተውትና ጋይስ፣ ዛሬ ፖስትኩት ቪዲዮ ያለ ለምን ስለሷ አንወያይም? እሱን ላሳያችሁና አንቺ ቲፒካል ቂጠ በረዶ ነሽ። ሚያማት ቂጠ በረዶ ነሽ ለም ይሄኛውን ቪዲዮ ተሽ ቪዲዮ ሼር ኮፒ ሊንክ አድርጉ። ያው ስለበዛ ልስራ ብዬ ነው። ሁላችሁም ኮፒሊንክ በማድረግ ተባበሩ። ያው የእነሱ ግሩፓቸው ብዙ ስለሆነ ሪፖርት ስለሚያደርጉ ኮፒሊንክ ሊንክ አርጉ። እስቲ የሆነ ቪዲዮ ነ ይባትቺ ልጅ ምን እንደምትል የኔ አምላክ ወይም የኔ ፈጣሪ ማናት ናት ሁሉም በእርሷ ይሆናል የምለው ማናት ይህን ቪዲዮ ላይ ሼር ኮፒ ሊንክ አታደረጉልኝም። ጋ ሲዱና ሪፖርት ተደርጓል። ና እኔ አካውንት ላይ ግቡና ቪዲዮ አርጉ እስቲ። ልጅቷና የሻት እቺ ልጅ ተደግፋታልሽ አንቺ ምን ለሆነች? የኔ አምላክ ሴት ነው አለች። አንተ ምን አስጨነቀህ? ነው ነው የአንቺ አምላክ ወንድ ነው ሴት? እኔ አምላክ ያለኝ ሁሉም የሚያመልከው አምላክ ስለሆነ በቃ ሁሉም የሚያመልከው አምላክ ነው። አምላኬ ሴት ነች አላልኩኝም ግን እኔ አሁን አሁን ጥሩ ሀሳብ እኔ በንግግር ማምን ሰው ነኝ ያንቺ አምላክ እግዚአብሔር ነው በእግዚአብሔር ታምኛለሽ በእግዚአብሔር ታምኛለሽ ጀለስ ደግሞ መታ የኔ አምላክ ሴት ናት አለች ስለዚህ ምን አገባህ አንተን አይመለከትም የእሷ አምላክ ሴት ትሆናለች ልትሆን ትችላለች። ስለዚህ አታውራ ነው እያልሽን ያለሽ ግን እኔም አንቺን ሴም እግዚአብሔር ነው የምናመልከው እና እግዚአብሔር ደግሞ ምን አይነት አምላክ እንደሆነ እኔ አሁን ኃጢአተኛ ነኝ። ግን ኃጢአተኛም በሆን አንዳንድ የባይብል ቨርስ አለ ምፈራቸው። ከዛ መሀል ላይ አንዱ ላውጣልሽ። ቆይ ቆይ ቆይ፣ አንዴ ላውጣልሽ እና አይ ቲንክ ገላትያ ሰዎች ምዕራፍ አምስት መሰለኝ ወደ መጨረሻው አካባቢ ጋር ገላትያ ይማ ምዕራፍ ስድስት ይማ ገላትያ መጽሐፍ ቅዱስ ካለሽ ላነብልሽ ነው። ምታምኚ በመጽሐፍ ቅዱስ አይደል? ገላትያ ምዕራፍ ስድስት ቁጥር ሰባት ላይ ምን ይላል መሰለሽ? አትሳቱ እግዚአብሔር አይዘበትም ሰው የሚዘራውን ሁሉ ያንን ደግሞ ያጭዳል ይላል። ምን ይላል? አትሳቱ እግዚአብሔር አይዘበትበትም። ጀለስ አሁን እግዚአብሔር ላይ የዘበተች ነው። ጋዲዝ ኤ ውመን ይላል ኮሜንቷ ላይ፣ ላቭ ሪያክት አርጋለች። እግዚአብሔር ሴት ነው የሞተልሽ ወርዶ ከአንቺ ጋር የኖረው እንደ ለአንቺ ብሎ የተሰቀለው ሴት ነው። ስለዚህ ሌላ ሰው መጥቶ የአንቺ አምላክ ሴት ነው ስትባይ ለምንድን ነው ተዋት ልክ ናት የምትይው ግን በውስጥ ነው ልታወሯት የሚገባው እንጂ ቪዲዮ ሰርታችሁ ልክ አይደለም ምናምን እንትን ፈልገው ቢሆንስ መታየቱን ፈልገው ቢሆንስ እንዴ እሷ በውስጥ እኳ አይደለም የነገረችን እኮ ፐብሊክ ላይ እኮ ነው የነገረችን እኮ እኮ ፐብሊክ ላይ ለመታወቅ ከሆነ እንዴት ነው የምታስበው ፐብሊክ ላይ ነው የፖሰተችው ህዝብ አይቶ አስተያየት እንዲሰጣት እኮ ነው አስተያየት እንዲሰጣትም ባትፈልግ ሰዎች ሼር እንዲያረጉት ዴት እንዲያረጉት ኮሜንት እንዲያረጉ አትፈቅድም ነበር። የአንቺ አምላክ ፌመስ። እኔ አሁን ፌመስ መሆን ፈልግ ነበረ። እሺ አንቺ አሁን ይሄማ ስሚኝ፣ ቆይ ስሚኝ። ጭገርሽን አትመስንሻ። አንዴ ቆይ ስሚኝ። ይሄማ አንቺ አሁን ለመፈመስ ነው በየሰው ጋር እየገባሽ። እኔን አሁን አፈቅረሃለሁ ብለሽኛል ወድጃሃለሁ ብለሽ ኛ ቆይ ስሚኝ ፌመስ ለመሆን ነው ለመታወቅ ነው ሰው ላይ ማሾፍ ችግር የለበትም በእግዚአብሔር አሹፈሽ ግን በእግዚአብሔር አሹፈሽ አይፈመስም ስለዚህ ልክ አይደለሽም ማለት ደግሞ እኔ አሁን እንዴት ልበልሽ እምነቴ ሪፕሬዘንት ማድረግ ሰው አይደለሁም በኃጢአት በጣም የደከምኩ ሰው ነኝ እኔ በጣም ደካማ ሰው ነኝ በኃጢአቴ ግን በእምነቴ አላሾፍም፣ በእግዚአብሔር አላሾፍም። ከዛም በኋላ ሌላ ቪዲዮ የተሻል የሆነ ልጅ የሰራው የእሷ ባዮ ላይ ስትገቢ ፉል የጥንቆላ ፕሮግራም ትሰጣለች፣ ጥንቆላ ትሰራለች። እ አይ በውስጥ ግን ምንም በውስጥ የሚሰራ አይደለም። ፈልጋ ብር የምታገኝበት ነው። አሁን እዚህ ጋር እማማ ፊሽካ ብለ ሰርች ስታደርጊ የእሷ ፔጅ ይመጣላል። ዝም ብለሽ ማታውቂው ላይ ጭገርሽን አትነስነሽ። እማማ ፊሽካ ይላላ። እማማ እማማ ፊሽካ ይላል። እዚህ ጋር ሊንክ አስቀምጣልሽ ምገቢበት ሊንኩ ላይ ስትገቢ በካርድ የሚሰራ ጥንቆላ አለ። እሱን እንደየንትኑ እንትን ማረብ ትችላለሽ። የኔ አሁን ኢንስታግራም የለውም ይሄ እንትን ለዛ ማየት አልቻልኩም። ምን ማየት ትችላለሽ? ምትሰራቸውን እሷ ምትሰራቸው ጥቅሞች አሉ። ማን ነበረ ልጁ ተ አዎ፣ ያ ያ ያ ማን ነበረ ልጁ የእሷን ቪዲዮ የሰራው ማን ነው? የሆነ ልጅ አለ። እሺ፣ እሺ፣ አዎ፣ ልክ ነሽ።

አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይም ማመን ትችላለች፣ በፀጉራ ማመን ትችላለች። እሱ የእሷ መብቷ እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷ የተናገረችው እና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እጅግ ዋር የምትመለከተው ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍኮርስ የወለደች ሴት ነች። እኔን እኔ የወለደችን ሴት ነች፣ ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው። እሱ መድኃኒዓለም ነው። እንደ እኔ እምነት ከሆነ እኔ የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውን በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኮሪያ የምትመለከቷት ሴት እህታችን ምንድን ነው ስራዋ? እናም እቺ ሴት ከዚህ ቤት በተለያዩ ሙመንቷ እናቃት አለናለም ማማፊሽታ ምናምን ነገር ግን በአሁኑ ሰዓት እንዴት ከመሬት ተነሳ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለግኩኝ። ትንሽ ነቅላት ብዬ እና ምናልባትም ከዚህ ፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰርዋስ ሊሆን ይችላሉ ወይም አግሬሲቭ ሆና ሊሆን ይችላል ብዬ አስብ። ከዚህ ፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሀል ያላቸው ጋር እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይ የሰራችሁ ማለት ነው። ታዲያችን የዛችን ቲክቶክ አካውንት አላት፣ ኦፍኮርስ እኛም አለ። ነገር ግን የእሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ። ግን ለሴት ይሁን ስ

የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥን አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃች እና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴይል አለ ከማንጋ እንደምትሰራ ከማንጋ ከዚህ በፊት አብራ እንደሰራች የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሀሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉ ነው። እዛ ስገቡ ጉዶን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው እሷም እንደተናገረች ሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምንአይነት ምን አይነት ነገሮችን እንደምታገኙ እንግዲህ በለም ታስረዳችኋለች። ዛሬ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰታችሁ እንድትመለከቱት ፈልገው ይህንን ቃል ነው ቴሮት የሚለውን ቃል ነው እንድትመለከቱት ፈልገው ይህንን ቃል ማለት ነው። ፕሮናንስ ያረኩበት መንገድ ልክ ላይሆን ይችላል። ግን ይህንን ቃል ተመልከቱት። ከዛም ጉግል ላይ እንገባና ይህንን ቃል ይህንን ቃል ሰርች እናደረጋለን። ኦፍኮርስ ከዚህ በፊት ሲባል ሰምቻለሁ ግን ዲፕሊ ጉግል አድርጌው አላውቅም። ነገር ግን እናደርጋለን እናደርጋለን። ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጉግል እናደርጋለን። ጉግል ስናደረገም ይህን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያቸዋል። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በሰባ ስምንት አይነት ካርዶች የሚታገስ ነው። ሲተነበይም የትናንትናውን የዛሬውን